ሰላም ሰላም፣ ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እንደተለመደው ጠቃሚ የሆነ የህግ ርዕስ መርጬ ለእናንተ የህግ ምክርና ትንታኔ ይዤላችሁ መጥቻለሁ። የዛሬ የህግ ምክርና ትንታኔ ብዙ ሰዎች ግራ የሚጋቡበት ጥያቄ የሚያቀርቡበት በመሆኑ እንዳያመልጣችሁ እጋብዛችኋለሁ። በፍርድ ቤት ከሳሽና ተከሳሽ በሚያደርጉት ክርክር ሌላ ሶስተኛ ወገን ይሄ ክርክር መብትና ጥቅሜን ይነካል በሚል ለፍርድ ቤቱ በክርክር ውስጥ ጣልቃ ገብቼ ልከራከር በሚል ጥያቄ አቅርቦ አቤቱታ አቅርቦ ፍርድ ቤቱም የጣልቃ ገብ አቤቱታውን ተቀብሎት በክርክሩ እየተሳተፈ እያለ ከሳሽና ተከሳሽ ያላቸውን ጉዳይ ያለመግባባት በእርቅ ቢጨርሱ የጣልቃ ገብ እጣ ፈንታ ምን ይሆናል የሚለው ላይ ለእናንተ ጠቃሚ የሆነ የሕግ ምክርና ትንታኔ ይዤላችሁ መጥቻለሁ። ለዚህ ጉዳይም እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 2115 06 ጥቅምት 4 ቀን 2015 የጣልቃ ገቡ እጣ ፈንታ ምን ይሆናል? ከሳሽና ተከሳሽ ጉዳያቸውን በእርቅ ቢጨርሱ መዝገቡ በእርቅ ያለቀ ነው ተብሎ ይዘጋል ወይስ ጣልቃ ገብ አቤቱታን ያላሳተፈ ስለሆነ የጣልቃ ገብ አቤቱታው ብቻ ወይም ጣልቃ ገብ የጠየቀው ዳኝነት ብቻ እንዲቀጥል ተደርጎ የሁለቱ ጉዳይ ብቻ በእርቅ አልቆ ይቀጥላል የሚለው ላይ እንግዲህ ከፌዴራል የመጀመሪያ ደረጃ ፍርድ ቤት ጀምሮ እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ ክርክሩ ደርሶ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ጥቅምት 4 ቀን 2015 በምዝገብ ቁጥር 211506 አስገዳጅ ሕግ ትርጉም ሰጥቶበታል። ይህ እንግዲህ ሌሎቹም የጣልቃ ገብ አቤቱታዎች ተፈጻሚነት ያለውና አስገዳጅ የሆነ ውሳኔ ነው። ውድ የተከበራቸው የፕሮግራሚንግ ተከታታዮች እንግዲህ በዚህ ክርክር የውርስ ሀብታችንን ይዟል ሊያካፍለን ይገባል፣ በሚል ሁለት ሰዎች በሌላ አንድ ግለሰብ ላይ ክስ ይመሰረታሉ፣ በፌደራል የመጀመሪያ ደረጃ ፍርድ ቤት። በዚህን ወቅት እንግዲህ የከሳሾችና የተከሳሽ ክርክር በቀጠለበት ሂደት ሌላ ሁለት ሰዎች ሁለቱ ወገኖች ማለትም ከሳሾችና ተከሳሽ የሚያደርጉት በውርስ ሀብቱ ላይ የሚያደርጉት ክርክር የእኛን መብትና ጥቅም ይነካል፣ በዚህ የውርስ ሀብት ላይ የውርስ ድርሻ አለን በሚል ጣልቃ እንዲገቡ ለፍርድ ቤቱ ያመለክታሉ። ፍርድ ቤቱም እንግዲህ የሁለቱን የጣልቃ ገቦችን አቤቱታ ይመረምርና ወደ ክርክሩ ገብተው ለመከራከር መብትና ጥቅም አላቸው በሚል ይፈቅድላቸዋል። ስለዚህ ክርክሩ በዋና ክርክሩ ማለትም ከሳሽና ተከሳሽ የሚያደርጉት ክርክር ይቆምና ጣልቃ ገቦች የከሳሽና የተከሳሽ የከሳሾች ክስ እንደዚሁም የተከሳሽ መልስ እንዲደርሳቸው ተደርጎ የራሳቸውን የጣልቃ ገብ ሙሉ ክርክር እንዲያቀርቡ ይደረጋል። ክርክሩ እየቀጠለም እያለ እንግዲህ ተከሳሽ የመጀመሪያ ደረጃ መቃወሚያዎችን ጭምር ያቀርባል። በእነዚህ በጣልቃ ገቦች ላይ ጥያቄያቸው በይርጋ ይታገደ ነው በሚል ያቀርባል። እንግዲህ ፍርድ ቤቱን በመጀመሪያ ደረጃ መቃወሚያው ላይ ያከራክርና ጥያቄያቸው በይርጋ የማይታገድ መሆኑ የጣልቃ ገቦች፣ ስለዚህ በዋናው በፍሬ ጉዳይ ላይ ሁሉም ወገኖች ከሳሽና ተከሳሽም እንደዚሁም ደግሞ ጣልቃ ገቦች ክርክር እንዲያደርጉ ቀጠሮ ይይዛል። እንግዲህ ቀጠሮውም ነገ ዛሬ እየተባለ ፍርድ ቤቱ በራሱ ምክንያት ቀጠሮችን እየሰጠ እየሰጠ በመሀል ላይ ከሳሾችና ተከሳሾች የእርቅ ስምምነት ያደርጋሉ። በዚህ የእርቅ ስምምነታቸውም እንግዲህ ከሳሾች ምንድን ነው ያሉት? ተከሳሹ የውርስ ከውርሱ የሚደርሰንን ድርሻችንን በገንዘብ ስለሰጠን የመሰረትነውን ክስ ትተነዋል በሚል የእርቅ ደብዳቤ ወይም ደግሞ የእርቅ ማመልከቻ ለፍርድ ቤቱ ያስገባሉ። በዚህን ወቅት እንግዲህ ፍርድ ቤቱ ምንድነው ያደረገው? ውድና የተከበራችሁ የፕሮግራሜ ተከታታዮች፣ ይህንን የእርቅ ስምምነት ፍርድ ቤቱ ይቀበልና መዝገቡን በእርቅ እንዲዘጋ ያደርጋል ማለት ነው። ስለዚህ የጣልቃ ገቦችን አቤቱታ በተመለከተ ደግሞ እናንተ ከሳሽና ተከሳሾች በሚያደርጉት ክርክር የሚደረገው ክርክር መብትና ጥቅማችንን ይነካል በሚል ነው ጣልቃ የገባችሁት። ስለዚህ ከሳሽና ተከሳሾች ደግሞ ጉዳያቸውን በእርቅ ለመጨረስ ተስማምተዋል፣ መዝገቡን ፍርድ ቤቱ በእርቅ ዘግቶታል። መብት አለ፣ ማን ነው የምንጠይቀው? ጥያቄ አለ የምትሉ ከሆነ ደግሞ ራሱን በቻለ በሌላ አዲስ መዝገብ ተከሳሽን ከሳችሁ መጠየቅ ትችላላችሁ። በዚህ መዝገብ ላይ ግን የሚስተናገድ ጥያቄ የላችሁም በሚል የጣልቃ ገቦችን ጥያቄ ውድቅ ያደርጋል፣ መዝገቡን ይዘጋል። ጣልቃ ገቦች በዚህ ፌዴራል የመጀመሪያ ደረጃ ፍርድ ቤት ውሳኔ ቅር በመሰኘት ለፌዴራል ከፍተኛ ፍርድ ቤት ይግባኛ ያቀርባሉ። በይግባኛቸው ምንድን ነው ያሉት? ከሳሽና ተከሳሽ ቢታረቁም እኛ ግን በዚህ የወርስ ሀብት ድርሻችን ስላልተሰጠን የውርስ ሀብት ድርሻ እንዲሰጠን ስለጠየቅን የኛ ጉዳይ ላይ መዝገቡ ሊዘጋ አይገባም ውሳኔ ሊሰጥበት ይገባል። ብዙ ሂደቶችን ነው በክርክሩ ሂደት ይሄድ ነው የመጀመሪያ ደረጃ መቃወሚያም ቀርቦ እሱ ላይ ክርክር አድርገናል። ውድቅ ተደርጓል። የተከሳሽ መከራከሪያ ወደ ዋና ፍሬ ጉዳዩ ልንገባ ስንል ነው ከሳሽና ተከሳሽ እንግዲህ ይህንን የእርቅ ስምምነት ለፍርድ ቤቱ ያቀረቡት። በመሆኑም እኛ የእርቁም አካልም ስላልሆንን፣ እኛ ላይ ደግሞ ከውርስ ሀብቱ መብትና ጥቅም ስላለን፣ ድርሻ ስላለን፣ ስለዚህ ክርክሩ ሊቀጥልና ውሳኔ ሊሰጥበት ሲገባ የእኛ ዳኝነት ዝም ብሎ እኛ የጠየቅነው ዳኝነት ዝም ብሎ መታለፉ አግባብ አይደለም በሚል ይግባኛቸውን ያቀርባሉ። የፌዴራል ከፍተኛ ፍርድ ቤት ግን የስር ፍርድ ቤትን ውሳኔ ነው ያጸናው። ምንም አይነት ይህ ፍሬ ነገርም ወይም ደግሞ የሕግ ስህተት አልተፈጸመም በሚል የስር ፍርድ ቤት ወይም የመጀመሪያ ደረጃ ፍርድ ቤት ውሳኔን ያጸናል። እንግዲህ ጣልቃ ገቦች በዚህ ውሳኔ ቅር በመሰኘት የህግ ስህተት ተፈጽሟል በሚል ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰበር አቤቱታቸውም የሰበር ይግባኛቸውን ያቀርባሉ። እንግዲህ ይህንን ምክንያታቸውን ጠቅሰው የሰበር ችሎቱም ምንድን ነው ያለው? እንግዲህ ከውርስ ሀብቱ ላይ ድርሻ ያላቸው መሆኑ ተረጋግጦ እያለ በስር ፍርድ ቤት ሁለቱ ወገኖች ከሳሽና ተከሳሽ ባደረጉት እርቅ የጠየቁት ዳኝነት ሊታለፍባቸው፣ እንደዚሁም ደግሞ መዝገቡ ሊዘጋና በሌላ መዝገብ ጠይቁ ሊባሉ ይገባል ወይስ በዚሁ መዝገብ ላይ ነው ውሳኔ መሰጠት ያለበት? የሚለውን በጭብጥነት ይይዝና ሁለቱን ወገኖች ያከራክራል። እንግዲህ በክርክሩ ሂደትም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ምንድን ነው ያለው በዚህ የመዝገብ ቁጥር 211506 ጥቅምት 4 ቀን 2015 በሰጠው አስገዳጅ የሕግ ትርጉም እነዚህ ጣልቃ ገቦች እንግዲህ ከዚህ የውርስ ሀብት ድርሻ ጥያቄ መሆኑ በስር ፍርድ ቤት ከቀረበው ክርክር ተረተናል። የውርስ ሀብት ድርሻ መብትና ጥቅም ያላቸው ስለመሆኑ ደግሞ ባቀረቡት ማስረጃ ተረጋግጧል። በክርክር ሂደቱም እንግዲህ እዚህ ክርክር የመጀመሪያ ደረጃ መቃወሚያ ሁላ ቀርቦ ክርክር ተደርጎበት ያለፈ ነው። ስለዚህ በዚህ መዝገብ ላይ እንደ አዲስ ክስ ነው የምታቀርቡት እንጂ በዚህ መዝገብ ላይ ከሳሽና ተከሳሽ ስለታረቁ የእናንተ ጥያቄ አይስተናገድም መባሉና የጠየቁት ዳኝነት ውድቅ መደረጉ አግባብ አይደለም። በዚህ ዳኝነት በጠየቁበት ጉዳይ ላይ ወይም ዳኝነት በጠየቁበት ጉዳይ ላይ በውርስ ድርሻቸው ልክ ዳኝነት የዳኝነት ገንዘብ እንዲከፍሉ ከማድረግ በዘለለ ጥያቄያቸውን ውድቅ ማድረጉ አግባብ አይደለም ያቀረቡትን የጣልቃ ገብ አቤቱታ ይዘት እንደዚሁም የክርክሩን ባህሪና የስነስርዓት ህጉን ያልጠበቀ ነው የስር ፍርድ ቤት ጥያቄያቸውን ውድቅ ማድረጉ እንዲሁም የከፍተኛ ፍርድ ቤቱ ይግባኛቸውን ውድቅ ማድረጉ አግባብ አይደለም ከሳሽና ተከሳሽ ቢታረቁም ያ የእርቅ ስምምነታቸው በሁለቱ ወገኖች ላይ እሱን ሳይነካ የጸና ሆኖ ነገር ግን የውርስ ሀብት ድርሻቸውን እስከጠየቁ ድረስ በዚሁ መዝገብ ላይ ዳኝነት ከፍለው ሊስተናገዱ ይገባልና የውርስ ሀብት ድርሻ አላቸው የላቸውም፣ ካላቸው ምን ያህል ነው የሚደርሳቸው የሚሉት ክርክሮች ከተከሳሽ ጋር አከራክሮ ውሳኔ መስጠት አለበት። በመሆኑም እንግዲህ የተዘጋውን መዝገብ የፌዴራል የመጀመሪያ ደረጃ ፍርድ ቤት በማንቀሳቀስ በጣልቃ ገቦችና በተከሳሽ መካከል ክርክሩን እንዲያደርግና አስፈላጊውን ውሳኔ እንዲሰጥበት በሚል ትዕዛዝ ሰጥቷል። ውድና የተከበራችሁ ፕሮግራም ተከታታዮች፣ ስለዚህ ከሳሽና ተከሳሽ የሚያደርጉትን ክርክር በእርቅ ቢጨርሱም የጣልቃ ገቦች አቤቱታ ዝም ብሎ እንደማይታለፍና በዛው መዝገብ ላይ እንደሚስተናገድ ነገር ግን የዳኝነት መክፈል ካለባቸው መክፈል እንዳለባቸው እንጂ እንደ አዲስ በሌላ መዝገብ ነው ክሳችሁን ማቅረብ የምትችሉት በሚል መዝገቡ ሊዘጋ እንደማይገባ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ ሰጥቷል ማለት ነው። እንግዲህ ከሳሽና ተከሳሽ በሚያደርጉት ክርክር ሶስተኛ ወገን ጣልቃ ለመግባት አመልክቶ ከተፈቀደለት በኋላ ጉዳያቸውን በእርቅ ቢጨርሱ ከሳሽና ተከሳሽ የተከሳሽ የጣልቃ ገብ አቤቱታ በዛው መዝገብ ቀጥሎ ውሳኔ ሊሰጥበት የሚገባ እንጂ ሁለቱ ወገኖች ጉዳያቸውን በእርቅ ስለጨረሱ ያንተን ጉዳይ አንመለከትም ማለት አይቻልም ማለት ነው። እጅግ ጠቃሚ የሆነ የብዙዎቻቸውን ጥያቄ የሚመልስ የህግ ምክር እንደሆነ አልጠራጠርም። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ዩሱፍ ከበደ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ